አሮጊስ ሆነች። እቃ መቆጣጠር እንት ነው እንደ ሌላ ስንቴ መስሎሽ? ቢጋጨው አናት አናቱ እያልኩት ነገሩ

ዛትገባን በጣም እነዚህ ሰዎች እኮ ግን ቋንቋ ቢያውቁ እኮ እንደው ጨርሰውን ነበር። ቋንቋ አለማወቃቸው ነው እንጂ አንዳንዴ አማረኛው ነው እውነት ነው። ሁሉም ነው ሲናደድ ይናገራል። ኧረ ተይ፣ ልናገርብሻለሁ ላለው ዝም ብላ ወረደች። አስቱ ቲጂያችንን አንተ ባምን ያለች ዝም ብሎ ወረደች። ለእሷ ብላ ነው ወረደች። እዚህ ነው ዙራት ትዞራለች። በጣም አትገባም። ቀደም ትገባ ነበር እንደሆነች ነው እነሱ ጋር እኮ ገና ቀን ነው መሰለኝ። አሁን እኮ ጠዋት ነው፣ የእነሱ እኮ ጠዋት ነው። የነገ ነው። አራሚውታችሁን አንሱ። ሌሎቻችሁ ምን እንጃ ምንድን ነው ደም እንደነ የማታወሩት እንደ ክያ ክያ ማለት ነው። ክያ መጀመሪያ እኔን እንትን ስትል ስትል ስታገኝ ጊዜ ዝም አለች አንቺ ያው ስራ ኮሳ እኮ ይበዛባታል። ሁሌ በጣም አትናገርም እኮ አንቺ እንዴ። የዱባይ ሰዎች እንዲወፍራም ናቸው። ምንድን ነው ችግሩ? አንቺ ብሩኬ ዛሬ አዋረደን አዋረደን። ዛሬ ብሩኬ ምን አዋረዳችሁ? ወይኔ ተበላችሁ በጣም። እድሜ ለን ይበሉት፣ እድሜ ለን ይበሉ ትላላችሁ። ለማንኛውም ወዳችሁ ለሰጠኝ ሰው ማን እንደሆነ ለቃሲሆንችላንቺ ተቀበላሁ። በቃ ትመችኝ፣ ያላችሁላችሁ ምሽዶች ኑሩልኝ በቃ መቅድዬ ትስቅ ያለሽ የእኔን ይሸፋፋል። ለማንኛውም ሰላም ነው። መልካም ስራ ይሆንላችሁ። ደግሞ የሰጠሽ ልጅ ፈጣሪ ከመቶ ስልሳ ደግሞ እጥፎ

መቅድ፣ አትግቢ አሁን እኔ ያለሁበት አትግቢ፣ አልፈልግሽም። አልገባም አልገባም። ከዛ ደግሞ ነ በቃ ምንድን ሰው በላይ አድርግሽ። ደግሞ የሚገርምሽ የመቅድ ራሱ ፎሎ ባካሁን ነው የምመልስላት አሁን ያዩት ፎሎ በጣም ግን እውነት አብሱ ለቢራቢሮና ለሀይሎ አድርሱልኝ። አንዴ አግብታለች ጂጂ አንዴ አግብታለች ይሉኛል፣ አንዴ አገር ገባች ይሉኛል። አቡ ሁለግራግር ሰውዬ እንዳይመጣ የሚከላከሉት እኮ እነዚህ ናቸው ውዶቼ። አሁ ለማመ ይበላቸው። ሀዬ በቃ ምግብ የኔ ቆንጆ ቴንኪዩ

ነው አዎ፣ ሰአዴ ነው። ቆንጆ ስራ ላይ ትንሽ አይመቸኝም። አሁንም ኤዱ ነች። እንዳጋጣሚ ትስትል የገቡት ትንሽ ላውራ ማለት ነው። ስምንት ቀን ነው። ከዛ በኋላ በላን ነው ነው ነው። እኔ እየተናደድኩ ነው።

እንዳትወጪ ስላለች ወይኔ ቲጂ ደሞ ምን ሆነ እንደዚህ ከሰው በላይ ያደረግሽ አሁን አፌን ብከፍት ራሱ ነው ፕሮብሌም ቲጂ እያለች እያልኩኝ አፌን ከፍታለሁ በቃ እና እናንተ ግን በነገራችን ላይ ምን ነበር አቤል ደህና ነው አቤል እነ ሀይሚ ብሩኩ እንደሆናቸው ዩቲዩበሮች ደህና ናቸው። እውነትም አግብተሽ ነበር? አግብተሽ ነበር? ይህን ሁሉ ሰው የምትጠይቀው አግብተሽ ነበር? የሆነ አይ የምን አገባው መች ተግባብት አረ ውዴ ማቀኛ ነው የነገርኳቸው። አገባች ብሎ ጓደኞች ናቸው ያሰሩት። እነዚህ እንደ ጓደኛ መቀኛ እኮ እነሱን አየሁ። የራሳቸውን ይዘው እኔን ቆሙ ሊያስቀሩኝ። እግዚአብሔር ወይ ይሁን ከእንደዚህ ነው፣ ጓደኞች ናቸው

ሰር ጌ ስለሆነ ፍቅር፣ እግዚአብሔር በቃሽ። ከዚህ በኋላ ለአንድ አመት ጊፍት እንዳትሰጡኝ በጣም ቴንኪው። ምክንያቱም በቂ ነው። ጸባይ ላለው ሰው ነገ እሰጣቸዋለሁ፣ ጸባይ ላለው ሰው። አቦ የራሳችሁ ጉዳይ አቦ፣ ተባረኪ። ወይዬ ወይዬ መቀ

ቲጂዬ ባይዘው በጣም ወዳት በጣም ማከብራ ትህቴ ነች። ለዛ ነው እኛ እኛ ልክ ገስት ላይ ስቲከር ስትልክ ነው እኔ በጣም

በሁሉም በህልምን በሁሉም ነው ይመጣ የእሷ ፕሮፋይል። እኔ የምላችሁ እኔማ አልወጣም፣ የሆነ ሰው ጆይን ሲል ስላየው አልወጣም። እና በጣም ቲጂዬ ያው ላቀባበልሽ አመሰግናለሁ። እንደዚህ አይነት የሰው ፍቅር ይስጣቸው። አይ ቢሮ ቢጠፉ አሁን እንደኔ እኮ ጊፍት አይሰጣቸው ቢሮ ቢጠፉ አይ ልንገራቸው ብዬ ነው የሆነ ሰው ጆን ሲል ያየሁ መስሎኝ ወጣቸውበቃሄር አርግዳቸው እና አርክላቸው እኮ ነው የምቀባጠው። እናንተ ደግሞ ኧረ የፍቅር ፋሚሊ መጡ። የፍቅር ፋሚሊዎች መጡ እያቸው፣ የሆነ ሰው ተዘግዝቆ መጣ። ቲጂዬ እኔ ፍቅር ልንገርሽ ብዬ ነው እኔ ያለኝ ጓደኛዬ ቀሪ ገንዘቤም ሁሌም አንቺ ነሽ። ሌሎቹማ ለምንም አይሆኑ እና ቲጂዬ እኔ ፍቅር ኑሪልኝ የኔ ውድ።